ይህን ቪዲዮ የሰራሁት እንግዲህ ለሁሱ ነው። ያው እንግዲህ ሁሱ በላይቭ እና በተለያዩ መድረኮች ሁሱ ካፊር ስለሆነ የውይይት ጥሪ እያለን ነው። ይህን አህባሽ ማለት ነው በጫት የደነዘዘ ወይ ሲሰሩ አናያቸውም። ወይ የሚሰሩ ወንድሞች ሰፖርት ሲያረጉ እንዲህ ቢያንስ ቢያንስ መስራት ቢያቀተ ማለት ነው ዝም ማለት አችልም። ወና ውዙ ቢላ በጣም ነው የሚገርሙ። ደግሞ ዶክተር የተባለው ግለሰብ ምን እንደሚል እንስማ ወደዚህ ልጅ ንግግር ከመሸጋገራችን በፊት ክርስትና ወደ ኢስላም የሚመጣ ሰው አሁን ሰለም ብለው በገፍ የሚመጡ ሰዎች እኮ አሉ። አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ ምነት ስለሆነ ምን ኢዕቲቃድ ተጅሲም ምን ኢዕቲቃድ ተጅሲም ነው ኢንቲቃል የሚያደርጉት ስሙን ብቻ ነው የቀያየሩት። ከተጅሲም ወደ ተጅሲም ነው የሚያሸጋግሯቸው። ለምን እዛ ጋር አባታችን ነው ይል ነበር ነሳራ እያለ በሰማይ የምትኖር ሲል ነበር። እንግዲህ እኛ የማናምነው ነገር ይህ በጫት የደነዘዘ ሰውዬ አላህ እንዲህ ነው እንትን ያለው ምናምን ምናምን ብሎ እራሱ ባቅሉ የሳለው ነገር ከዛ በኋላ ወሃቢያዎች የሚባሉ ሰዎች እንዲያደር ቁርአን ሐዲስ ለምሳሌ አላህ ይሰማል አለ የማያምልክኛ አናመልክም አላህ ሱብሓነሁ ወተዓላ ይሰማል ግን እንዳንተ አይን ነው ወይ? አንተ ገና አመሳሰልከው ኳላ። አንተ ካንተ ከደካማ አይን ጋ ማለት ነው፣ ጀርባህን መመልከት ከማይችል አይን ጋ አመሳሰልከው። ሱብሃነከ ረቢ አላሁ ስብሃነሁ ወተዓላ ይመለከታል። እንዴት እንዳንተ አይነን አናቅም። ነገር ግን ለአላሁ ስብሃነሁ ወተዓላ አይን እንዳለው እናጸድቃለን። ቁርአን ላይ እሱ ይሰማል፣ እርሱ የሚመስል ማንም የለም፣ እርሱ ሰሚ ተመልካች ነው። ይሰማል ይመለከታል። ይህን ነገር እናጸድቃለን። አላህ አዳምን በሁለት እጆችን ፈጠርኩት አለ። እጆች እንዳሉት እናጸድቃለን። እጅ ሲባል እንዴት ነው እንዲህ እንዲህ እንዲህ ብለን ፍልስፍና ውስጥ አንገባ። ምክንያቱም ምንድነው አላህ ስብሐነሁ ወተዓላ ስለ ራሱ የተናገረው ንግግር እንደተናገረው እንቀበላለን። ሁኔታው እንዲህ ነው። ሳንድ ዛሬ ላይስ በሚያሳዝን ሁኔታ አንድ አንድ አህባሽ ማለት ነው ፓራቲቭ ሪሊጅን ላይ የሚሰራ ታውቃላችሁ አንድ እውነታ ንገራችሁ፣ ካፊር ለናንተ ግልጽ ጠላት ነው። ግልጽ ማለት ነው የማያሻማ ጠላታቸው ነው። ነገር ግን ጠላትነታቸው ግልጽ ያልሆኑ ሰዎች ለናንተ በጣም ከባድ ጠላቶች ናቸው። እነዚህ አህባሾች ለእስልምና ለሙስሊሞች በጣም የኋላ ነቀርሳዎች ናቸው። ወደዳችሁን ጠላችሁ። ይሄ አንድነት ምናምን የውሸት አንድነት የለም እንዴ ዋተሲሞ በሀብሊላህ ሲል አላህ የእምነት ገመድ ተውሂድ ተውሂድ ያለያዙ በጫት የደነዘዙ እነዚህ ግለሰቦች በጣም ነው እኮ የሚገርመኝ። ለምን እዛ ጋር አባታችን ይል ነበረ ነሳራ እያለ በሰማይ የምትኖር ሲል ነበር። ከዛ ጋ ዚጋ መጣና አባታችን አትበል ግን በሰማይ የሚኖር ነው ይሉታል። ከዛ አባት መሆኑ ቀረ እንጂ ያው እዛ ጋ የሚኖር የሆነ መኖሪያ የሚያስፈልገው ነገር ነው ብሎ ማሰብ ይጀምራል ማለት ነው። የሚያምነው ከነሱ ሰማይ ላይ የሚኖር ሲሉት ለሰማይ የሚገደብ አይደለም። ሰማይ ላይ የሚኖር ሲባል እኮ እዛ ውስጥ ያ ቦታ የሚገድበው የሚወስ የሚወስነው ማለት ነው። ጭራሽ ሰለምቴዎች ከንትን ወደ እንትን ነው። አላህን አትፈሩም እንዴ? ነገ አላህ ስብሐነሁ ወተዓላ ዘንድ ምን ይሁን ጥያቄያቸው? አምላክ አንድን ሁለትን ሶስት ነው ብሎ የሚያመልክን አካል ወደ አሃዳዊነት ወደ ላይላላ ጉዞ፣ ነቢያቶችን መልእክተኛው ዓለይሂ ሰላቱ ወሰላም እንዲሁም ሰሃቦችን ወደ ሰበኩት እምነትን የሚጣራ ወንድምን በዚህ ልክ ፐርሰናል አታክ ማድረግ ተገቢ ነው። የውይይት ጥሩ ደግሞ እንስማ። ይህ ጅላንፎ የሆነ ልጅ ማለት ነው እንስማ። ይህን ቪዲዮ የሰራሁት እንግዲህ ለሁሱ ነው። ያው እንግዲህ ሁሱ በላይቭ እና በተለያዩ መድረኮች ከክርስቲያኖች ጋር ይከራከራል እና ብዙ ሰዎች በዚህ መልካም ተግባር ነው፣ በርታ ምናምን እያሉት ይገኛል ማለት ነው። እኔ ግን ዛሬ አንድ ነገር ልንገራችሁ። ያው ክርክሩን መጥላት አይደለም። ክርክሩን ጠልቼ ሳይሆን ሰዎች ወደ እስልምና እንገባለን ብለው ሲመጡ እያስተማር ያለው ግን ትክክለኛ የእስልምናን ኮንሴፕት አይደለም። ለምሳሌ ያክል የክርስቲያን ስጋ መብላት እንደሚቻል፣ አላህ ብዙ አይኖች ያሉት ፊት ያለው እንደሱ አስተሳሰብ ማለት ነው ባት ያለው አካል የሆነ ነገር እንደ ጣዖት አካል የሆነ ነገር ነው እንዲያመልኩ እየጋበዛቸው ያለው ይሄ ደግሞ የሙስሊሞች እምነት አይደለም ሰው ይሄን ሊያመልክ ከሆነ ወደ እስልምና ገባሁ ያለው ያ ሰው ወደ እስልምና አልገባም ሌላን አካል እያመለክ ነው ማለት ነው ከዚያም በተጨማሪ ብዙ ነገሮች ይናገራል ስለ መውሊድ የሚናገረው ነገር ስለ መንዙማ ነሽዳ የሚናገረው ነገር ለሁሱ ነው የሰራው ራሱ የቀረጸው ነገር አለ አላህ እንትን አለው ምናምን ምናምን ብሎ ከራሱ ማይንድ ጋር፣ ለምሳሌ አላህ እጅ አለው፣ ስለዚህ ከኔ አይን ጋር ከኔ እጅ ጋር ይመሳሰላል አለ። ከዛ አይን አለው እንደኔ አይን ነው አለ። ከዛ ይሰማል አለ። ያንተ መስማት ግድብነት ነው ሀቢቢ። አላሁ ሱብሃነሁ ወተዓላ በቁርአን ምንድነው የሚለው? ቁልሁ ወላሁ አሐድ፣ በል እርሱ አላህ አንድ ነው። አንተም እኮ አንድ ነህ አይደለ? አንድ ነህ። እኔ አቡ ሰላ አንድ ነኝ፣ አንተም አንድ ነህ። የተለያዩ ሰዎች አንድ ፐርሰን ናቸው፣ አንድ አካል ናቸው። አላህም አንድ ነኝ ይላል። ታዲያ ያንተ አንድነትና ያላህ አንድነት አንድ ነው? በፍጹም አንድ አይደለም። ስለዚህ አላህ ይሰማል ሲባል ያንተ አይንና ያላህ እንዴት ነው የምታወዳደረው? ያንተ እኮ ገደብ አለው። ለሚከልለይ ነገር አለ። ያን ነገር አልፌ መመልከት እችላለሁ? አልችልም። አላህ ያን ነገር ይገድበዋል ወይ? በፍጹም አላህ ይሰማል። የኔ መስማት የተወሰነ ፓርት ነው። የሆኑ ሰዎች ጮክ ብለው ሲያወሩ ብቻ ነው ሊሰማኝ የሚችለው። ገባ ወይም ደግሞ ስልክ ስሰማ ጊዜ አንዳንዴ ጫጫታ ላይ ሲሆን የነሱ ድምፅ መስማት ስለሚያቅተኝ ላውድ ስፒከር ላይ አድርጊ ልሰማ እችላለሁ። የአላህ መስማት እንዲህ ነው ሀቢቢ እንዲህ እኔ እሰማችኋለሁ አለው እያለ ከዛ ይሰማል። አላህ ይሰማል ብለን አጸደቅን። ይሰማል አለን እኛ ያለነው ነገር ነው። ዙፋኑ ላይ እንዲ እንዲ እንዲ፣ ወንአውዙ ቢላሂ እኔ ከየት እንዳመጣችሁት አላቅም። እናንተ ይሰ አላህ ከአርሽ በላይ ነው። ናንተ ከአርሽ በላይ ነው። ማን ነው እንደዛ ያለ ቁራን እንዲህ? የቱ ጋር ሱረቱል ጣሃ አንቀጽ 3 አምስት ከቨርስ 3 እስከ 5 አራህማኑ አለል ዓርሽ እስተዋ እርሷ አራህማን ከአርሽ በላይ ከፍ ከፋለ። እንዴ የጌታ ይቃልን እንዴት ነው ማስተባብለው? ሰዎች ወደዚህ ሲጣሩ ጊዜ እንዴት ነው አንተ መሰናክል የምትሆነው? እንዴ ቢያንስ ቢያንስ ከጫት ከተለያዩ ነገራቶችን መውጣት ቢያቅትህ እንዴት ለነዚህ ሰዎች መሰናክል ትሆናለህ? እንዴት ቢዳ ማለት ነው እውር ያደርጋል የሚባለው ለዚህ ነው። ቢዳ ሰይጣን ዘንድ ከሽርክ የበለጠ ከትልልቅ ወንጀሎች የበለጠ ተወዳጅ ነው ይላሉ ዑለማዎች። ምክንያቱም ቢዳ የሚሰራ ሰው ሁሉ የሚታየው ምንድነው፣ በቃ እርሱ ዘንድ ቢዳ ምናምን መልካም ወደ አላህ የሚያቀርብ ነው ብሎ ስለሚያስብ እውር ሆነዋል፣ መመልከት አይችልም። ምክንያቱም በቢዳ ላይ እውር ስለሆነ ማለት ነው። ሌላውስ ዜና ዝሙት ላይ የወደቀ ሊሆን ይችላል። የተለያዩ መጥፎ ታፈሳድን የሚያስተምር ሰው ሙዚቃ ምናምን የሚሰማ ሰው ምንድን ነው ለእሱ ሀራምነቱ ግልጽ ነው። ይህን ነገር መጥፎ እንደሆነ ያውቃል። ቢዳ ላይ የተነከረ ሰው እኔ ዛሬ ላይ የሚያሳዝነኝ ማለት ነው ንጽጽር ላይ እኛ እንሰራለን። አሁን ለምሳሌ ዩቱብ ላይ ንጽጽር አልሰራ። ዩሱብ ላይ የምሰራው ምንድን ነው ቢዳና የቢዳ አራማጆችን ማጋለጥ የይት ዋነኛው ዓላማዬ ግቢ ብዬ የተነሳሁት የተለያዩ እስልምና ውስጥ ሆነው ከእስልምና የሚጻረሩ ሰዎችን ማጋለጥ ነው፣ ዋነኛ ዓላማዬ። ከዛ ውጪ ንጽጽር ንጽጽር ፎከስ አድርጎ የሚሰራው ነው ቲክቶክ ላይ ነው። አብዛኛው ጊዜ ቲክቶክ ነው፣ ቲክቶክ ነው። ታዲያ ቲክቶክ ላይ ኢቭን ንጽጽር አንዳንድ ሰዎች እንመለከታለን። እነዚህ አህባሾች በጣም ከባድ የሆኑ ፍጡሮቹ ናቸው በጣም የሚገርሙ ፍጡሮች ናቸው እናንተ አታውቋቸውም እኔ ስለነበርኩበት ነው በጣም አውቃቸዋለሁ አንድ ነኝ አትበል ብራዘር በፍጹም አንድ አይደለህም ቀብርን የሚያመልክ ቀብርን የሞተን አካልን ድረሱልኝ የሚል እ ከፍጡራንን እርዳታን የሚጠይቅ ህያው አምላክ ከሚያመልክ ጋር በፍጹም አንድ ሊሆን አይችልም እንዴት ነው አንድ ሊሆን የሚችለው ተመካያ በማይሞታው ህያ በሆነ አምላክ እያለን ቁርአን ኖ መመካት፣ በሼህ ሁሴን ጅብሪል መመካት፣ በነብዩ አለይሂ ሰላት ወሰለም ይቻላል ብለው በግጥም በዜማ ድብያቸውን እያደባለቁ እየመቱ ከዛ ለህዝቢያ ሙስሊሙ ሽርክን የሚያስፋፉ ሰዎች ዛሬ ላይ ሪፖስት የሚያረጉ በነሽዳ ነሽዳ እየተባለ በምን በዘፈን ሰለምቲ። ሰንበድ ተሰለም አይደለም ፎቶ ያደርጉና እስልምና ምናምን የሚል መንዞማ ያደርጋሉ። ወና ወናውዝ ቢላ ብራዘን ሙብተዲ ማስተዋወቅ ከባድ ነገር ነው። ይህን መንዞም አንተ አስተዋወቅ፣ ይሄን ነሽዳ አንተ አስተዋወቅ፣ አንተ ሪፖስት አረክ፣ አንተ ሌሎችን እንዲመለከቱ አደረክ። ምን ማለት ነው? ያ ይህን ሰው ይመቸኛል አዳምጥ ማለት ነው። ከዛስ አላህ ከአርሽ በላይ እናጥራው ምናምን ምናምን እያለ ከዛ በኋላ ድረሱልኝ ይላል። ከዛ በኋላ አንቱን የያዘ መቻፈረ ከዛ በኋላ ቀብር ላይ ስገባ ዋሴ ጠበቃይ ነቢይ አለልታኝ ጠበቃይ ከዛ በኋላ ከጭንቅ አውጡኝ ምናምን ይላል። እንዴ ለየት ሲል ደግሞ የድሮ መንዞማ እየተባለ አሁን ላይ ባሉ ወጣቶች ምን ይደረጋል? የአበራ ሞዛባ የማይ አቤት ይታይልኝ የምን ነው የኔ ዱሬ ይላል። ለማንኛውም ለዛሬ ይህን ካልኳችሁ በተመሳሳይ ቪዲዮ ውስጥ ከምንገናኝ። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና መሐመድ ወዓላ አሊሂ ወሰህቢሂ ወሰለም ወሰላሙ